ሰላም ሰላም፣ እንዴት ናችሁ? የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር መስገን። እንዴት ከረማችሁ? ትናንትና ክፍል ቻሌንጅ ክፍል ሁለት ቻሌንጅን ይዤ መጥቼ ነበረ፣ ግን በሚገርም ሁኔታ ዩቱብ ኮፒራይት ነው መጫናችም፣ ተደጋጋሚ ቪዲዮዎችን መጫናችም ማለ፣ እንግዲህ እሱ ብቻ ላይሆን ይችላል። ምናልባት የቴሌቪዥን ምስል ምናልባት አግዶ ሊሆን ይችላል። ይህን ኢንፎርሜሽን ብዙም እኔ በዳታም ስለምጠቀም ዋይፋይ ስለማልጠቀም ምናልባት የኢንፎርሜሽን ስላልሰማሙ ሊሆን ይችላል። አላቅ የምታውቁ በዚህ አጋጣሚ በደንብ የሰማችሁ ሰዎች ዩቱብ ላይ የምሰሩ ቤተሰቦች ካላችሁ ይህን ነገር ወደ እኔ ብታደርሱ ደስ ይለኛል። ምክንያቱ ባልታወቀ መንገድ ዩቱብ እንግዲህ ኮፒራይት ነው ስለዚህ ይህንን መጨናን አትችይም ብሎ ሁለት ጊዜ ነው ቪዲዮን ቀያይሬ ለመፖስት ሞክሬ ነበር፣ ግን አትችይም። ብሎኛል ስለዚህ በክፍል አንድ ቻሌንጅ ተሰናብተናል ማለት ነው። ቢሆንም ግን ችግር የለውም እናንተ ይህን ክፍል አንድ ቻሌንጁ ራሳችሁ እያያችሁ አንድ ጊዜ ይህን ካያችሁ በኋላ ራሳችሁ ደጋግማችሁ ቤታችሁ እየሰራችሁ ፀጉሯችሁ ላይ ለውጥ ማምጣት ትችላላችሁ። እኔ ግን ዛሬም ቪዲዮ ፖስትላችኋለሁ፣ ግን ቀይሬ በዛ መልክ ሳይሆን ዩቱብ በሚያግደኝ መልክ ሳይሆን በሌላ እናንተ ሊጠቅ የሚችል ፀጉሯችሁ እንዳይነቃቀል ያለ ድግሽ ሽበት እንዳይወጣባችሁ ሽበት ከወጣም በኋላ ጸጉራችሁን እንትን ሽበቱን ሊያደበዘዝ ወይም ደግሞ ጸጉራችሁን ጥቁር ሊያደርግላችሁ የሚችል ነገር እንደዚሁ በዚሁ እንማማራለን ማለት ነው። ላይክና ሰብስክራይብ ያደረጋችሁ አብራችሁ ሁኑ። በጣም ነው የምወዳችሁ፣ ከኔ በላይ ግን እግዚአብሔር ይውደድልኝ። ብያላችሁበት ስደት ላይ ያላቸው ህቶቼ ያው ኢትዮጵያ ውስጥ ያለው ነገር በጣም አስቸጋሪ ነው። ሰው ሀገርም ላይ ያው አስቸጋሪ ነው፣ ግን እግዚአብሔር አምላክ ፈተናችንን በቅርብ እያሳልቅልን። ፈተና ላይ ነን። በጣም እየባሰ ነው ፈተናው እና እግዚአብሔር አምላክ እንግዲህ የምንችልበትን የምንጸድቅበትን እራሳችን ነፍሳችንን የምትመለስበትን መንገድ ያሳየን። ከክፋት ከመቀኝነት፣ ከመጥፎ ነገር በሙሉ እግዚአብሔር ይመልሰን ልቦና ይስጠን። ልቦና ግን አተናልና እና እግዚአብሔር ልቦና ይስጠን። ሁላችንም መልካም ነገር ሰርተን እንድንሞት ያብቃን። በያላችሁበት ሰላማችሁ ይብዛለኝ። እስከ ቪዲዮ መጨረሳ ድረስ አብራችሁን ቆዩ ወደ ቪዲዮ ቤተሰቦቼ እንግዲህ አብዛኞቻችሁ ቅርንፉድ ጸጉሬን እንደውም አደረቀብኝ፣ በጣጠሰብኝ ምናምን ነው የምትሉት። ግን ዛሬ ያው ጥቁር አዝሙድ አብሮስ ስላለ ከበር ያደርግልና ጥቁር አዝሙድ በጣም ጸጉር እንደሚያለሰልስ እንደሚያጠቁር ነገር ያቸዋለሁ። ለብዙ በሽታ እንደሚጠቅምም ለሳይነስ፣ እንዲሁም ቆዳችን ላይ ላሉ ነገሮች በጣም እንደሚጠቅመን ነገር ያቸዋለሁ። ቅርንፉድ ደግሞ ይሄ ፈንገስ ባክቴሪያ ቆዳችን ላይ ሲወጣ እነሱን ነገሮች እንደሚያነሳልን ለብዙ ሰው እንደጠቀመ፣ እንዲሁም በአካባቢ ራሱ ጸጉራችሁ የሚያሳክቁ እንደዚህ ተጠቀሙ ብያቸው ተጠቅመው በጣም እንደፈየዳቸው ነግረውኛል። ከዛ ሲቀጥል ደግሞ ጅንጅብል ጸጉራችን እንዳይነቃቀል በጣም ነው የሚረዳን። ጸጉር ለጸጉር እድገት በጣም ነው የሚያግዘው። በጣም ብዙቻችሁ መስክራችሁለታል። እነዚህን ሶስት ነገሮች አብረን በውሃ እንሰራለን። በውሃ ሲሰራ ቀለል ይላል። ስለዚህ መጠናቸውን በደንብ ማወቅ አለብን። አንድ የስኳር ማንኪያ ዝንጅብል ነው። በነገራችን ላይ በጣም ነው የሚገርማችሁ ይሄን ስላችሁ፣ ከቅርንፉድ ዝንጅብል ኃይሉ በጣም አናሳ እንደሆነ ልነግራችሁ እፈልጋለሁ። ግማሽ የሾርባ ማንኪያ ቅርንፉድ፣ አንድ የሾርባ ማንኪያ ጥቁር አዝሙድ። እኔ በነገራችን ላይ ጥቁር አዝሙዱና አንድ ሾርባ ማንኪያ የእኔ ጸጉር ኖርማል ነው፣ ፕሮስቲው ማለት ነው። እናንተ ግን ሀይ ፕሮስቲ ያላችሁ በተለይ ጠንካራ ፀጉር ከርዳዳ ፀጉር ያላችሁ ግን ሶስት ማንኪያም አራት ማንኪያ የምታደርጉ ችግር የለውም ማለት ነው። በጣም ቆንጆ የሆነ ፀጉራችሁ ሊያሰለጥንላችሁ ይችላል ማለት ነው። ይሄ ግን ቅርንፉድና ጅንጅብል ከዚ የበለጠ መብዛት የለበትም። ያው ሁልጊዜም ሳህኔው መስሪያዬ ይሄኛው ስለቆራረጥኩት አድርገዋለሁ እዚ ላይ እነዚህን ሁለቱን ግን አብሬ እወቅጣቸዋለሁ። መቆጫ የሌላችሁ ግን እንደዚሁ መጠቀም ትችላለ። በነገራችን ላይ ጥቁር አዝሙድ ልክ እንደ ተልባና እንደ ሰሊጥ በጣም ቅባታማ የሆነ ቅመም ነው። ስለዚህ በጣም ነው ለፀጉራችሁ ለውጥ የምታመጡበት። ጸጉራችሁ ሲደርቅባችሁ ይህንን መጠቀም ትችላላችሁ ብላችሁ ፈልጋለሁ። አንድ ብርጭቆ ውሃ ነው ያደረግኩት። በመርጨ ልክ ነው እኔ ያደረግኩት። ለሰስ ያለ እሳት ላይ ነው የምንጥደው አያቸው አሁን አሁን ላይ ራሱ ከላይ ያለውን መረቁን ተመልከቱ፣ ዘይቱን ማለት ነው። እሽ፣ ቤተሰብ ሁልጊዜም እንደምነግራችሁ እንደምነግራችሁ ማፍላት የለባችሁም፣ መፍላት የለበትም። ይሄ በውሃም ብትሰሩትም መፍላት የለባችሁም። ሊፈላ ሲያስብ ይግላል፣ ከዛ እንፋሎቱን እንደዚህ እንዳያችሁ ማውጣት ነው የለባችሁ። ለምን ንጥረ ነገሩ ይሄድባችኋል። ቅባት ደግሞ በባህሪው ከቅባት ጋር ስትሰሩት ቅባት ያለቀለት ነው ተሰርቶ እንትን ያለ ነው። በምታግሉበት ሰዓት በምታፈሉት ሰዓት ጸጉራችሁ ቆዳችሁ ላይ ሳይድ ኢፌክት የመፍጠር ቆዳችሁን የእንትን ማለት እንደ አለርጂክ ጠባሳ ነገር እያሳረፈ ቆዳችሁን የመምለጥ ጸጉራችሁን የመጣጠስ የመነቃቀል ኃይል ስላለው መፍራት የለባችሁም። ይሄ ደግሞ ንጥረ ነገሩን ታጡታላችሁ። ስለዚህ እንደዚህ ሲግል እንፋሎቱን አይታችሁ ማውጣት ነው ማለት ነው። ሁልጊዜም እንደምነግራችሁ እንደዚህ አይነት ነገሮችን ስሰሩ ጠቅጣቃ ማጥለያ ቢኖራችሁ አያችሁ። አሁን እንደማጠልላችሁ በተለይ ከተወቀጠ ብናይ ነገሮች ሊገቡ ስለሚችሉ በእርግጥ ቅርንፉዱ እንትን ጥቁር አዝሙዱ ችግር የለውም። ግን ጅንጅብሉና ጅንጅብሉም የዚህ አይነት ትልቅ ቀቅ አደለም። ግን ቅርንፉዱ ምናልባት የቅርንፉዱ ትንንሾቹ እነዚህ ቁርጥራጭ ብናኞቹ ቆዳችሁ እና ፀጉራችሁን ሊበጣጥሱ ቆዳችሁን ሊያሳሳ ሊያሳካችሁ ስለሚችሉ በጣም የተጠቅጣቃ የሆነ ማጥለያ ብትጠቀሙ በጣም ተመራጭ። ይኸው እንግዲህ ይህን በመሰለ መልኩ ወጥቷል። ላያችሁት አይደለ? ቅባቱን ዘይቱን ከላይ ያያችሁት ነው። ቅባቱ በጣም ስፈፍሎ፣ በተለይ ነግሬያቸዋለሁ። ጥቁር አዝሙዱ በጣም ቅባት አለው እና በጣም ይጠቅመናል። ፀጉራችን አይደርቅም። ቅርንፉሉ ይጠቅመናል። ዝንጅብሉ ይጠቅመናል። ስለዚህ ምንም አይነት ጉዳት ጎንዮሼ ያደርቅብናል ሳትሉ ፀጉራችሁን በደንብ መለወጥ ትችላላችሁ ማለት ነው። እሺ ቤተሰቦቼ ይሄው እንግዲህ ይሄንን በመሰለ መልኩ ወጥቷል። ምናልባት ጸጉራችሁ ላይ የሆነ ለውጥ ካያችሁ በሁለት ቀን መጠቀም ትችላላችሁ። እኔ ግን በየቀኑ ልረጭ እችላለሁ። ያው ግን እናንተ ግን በየሁለት ቀኑ በየሶስት ቀኑም ፀጉራችሁ ላይ መርጨት ትችላላችሁ ማለት ነው። ጥቁር አዝሙዱ በጣም ነው ጸጉራችሁን የሚያጠቁረው። ነግሬ እንደነገርኳችሁ ጸጉራችሁን ስልጥን ልስልስ ነው የሚያደርገው። በጣም ነው የሚገርማችሁ። ቻሌንጁን የጀመርንበት ቀን ተቀብቼ ጸጉሬ ደርቆአል፣ ደረቀብኝ። ምን ሆነው እንደሆነ አላውቅም ምንም ብያችሁ ነበርና፣ ፀጉሬን ተመልከቱት እንዴት እና ጸጉሬን እንዴት እንዳሳምረው ተመልከቱት። እያችሁ የሆነ ልስልስ ነው ያለውና ነግራችኋለሁ። ቫዝሊን እየሰራሁ ነበር የምጠቀመው፣ ግን ሰሞኑን ነው እየሰራለው፣ ለእናንተም ፖስትላቸዋለሁ ማለት ነው። ጸጉራችሁን የተለያዩ ነገሮች መጠቀም ብቻ አይደለም። እኔ በጣም ነው የምትገርመኝ፣ ብዙ ጊዜ ማለት ነው ተፈጥሮ የሆነ ነገር ሳይ፣ ጸጉር በጣም እንደዛ ላይ ትሪትመንት ይፈልጋል፣ እንክብካቤ ይፈልጋል። እንደ አበባ ሁልጊዜም እንድታጠጡት ይገባል። የሚመቸውን ስሬት እኔ ቁጥርጥር ሰርቼው ነበር። እንደገና እንደዚህ ትናንትና ነው ያው ነገራችኋለሁ። ለእናንተ ስቦስት እንደከለከለኝና በቃ እንደዚህ እንደዚህ ነገሮች እየገመዳችሁ ትዊስት ምናምን በወፍራም ቁጥር ጥር ሰሩት ነው ፀጉራችሁ ሊመቸው የሚችለው እና እያቸው አይደል ከምንም በላይ የእኔ ፀጉሬን ብዙ ሰዎች እንትን የሚሉት ጥቁሯቱ ነው በጣም ጥቁር ነው ነው የሚሉት እና የተለያዩ ነገር በተጠቀማችሁ ቁጥር ፀጉራችሁ ላይ በጣም ትልቅ ለውጥ ነው የምታመጡት። እና ስለዚህ እነዚህ አይነት ነገሮችን መጠቀም አለባችሁ የምትፖስተውን ቪዲዮዎች እያያችሁ በደንብ ጸጉራችሁን መንከባከብ ትችላላችሁ ማለት ነው። እሺ፣ በመጀመሪያ ቅባት ትቀባላችሁ። ጸጉራችሁ የሚመቻችሁን ፈሳሽ ቅባት እነግራችኋለሁ። እኔ ኮኮናቴ ጣሳው ነው እየተመቸኝ ብያችኋል። ለምን ጸጉሬን ግድል ላይ አደርገውም? ልክ እንደ ጋዝ ወዲያው የመትነን ባህሪ አለው ማለት ነው። ስለዚህ አሁን ግን በነገራችሁ ላይ ሰልጥኗል። ይሄ በጣም የተመቸኝ ብዙዎቻችሁን ብላችሁታል፣ ቫዝሊን እንደ ጭቃ ቅባት የምጠቀመው ደግሞ ባዝሊኑን ነው ማለት ነው። እንደዚህ ከቀባችሁ በኋላ አያችሁን? ፀጉሬን ምንም አሁን እኔ ካክስ ውስጥ አልገባም። ምን እንደናተ ብዙ ጊዜ ጸጉሬን እንደማለት ተቆስ ይነግራቸዋለሁ። ቤታችሁ ውስጥ ጸጉራችሁን ማሳልጠን ማለስለስ እንዲሁም ደግሞ ዋከር ልማድረግም ትችላላችሁ። አያችሁ ጥቁረቱ ጸጉሯችሁን በቀላሉ ቤት ውስጥ እነዚህ ማስተካከል ትችላላችሁ። ያለዕድሜ ሽበት እንዳይመጣ በብዙ መከላከል ትችላላችሁ። ጸጉሯችሁ እንዳይበጣጠስ እና ጥቁር አዝሙዱ በጣም ቆንጆ ነው ልላችሁ ፈልጌ ነው። በጣም እንደሚያለሰለስ በዚህ ማየት ትችላላችሁ። ከዛ በኋላ በጣም ነው የሚጠቅማችሁ። በጣም ጥሩ ሁሉ ጸጉራችሁ እንዳይነቃቀል፣ ብዙ ጊዜ ጸጉር የተነቃቀለብኝ። ጎን ለጎን ደግሞ ወተት የምትወዱ በተለይ ስደት ላይ ያላችሁ ቶቼ ወተት የምትወዱ ከሆነ ወተት እንዲሁም ውሃ በጣም መጠጣት አለባችሁ። ውሃ በጣም ለጸጉር ፀጉራችን ላይ መቃቀል ፀጉራችን ቆዳ እንትን ራሳችን እንዲረጋጋ በጣም ይረዳል እና እኔ ሞክር ስለማቅነው ነው። ውሃ በደንብ መጠጣፍ አለባችሁ። በደንብ መጠጥ እንደዚህ መርጨት አለባችሁና ቆዳችሁ ላይ በደንብ ማዳረስ አለባችሁ። ሁል ጊዜ እንደምላችሁ ማበጠሪያችሁን ንጹህ መሆን አለበት። ሻሻችሁ ሁለት ቢሆን ቀን ስራስሰሩ እንደገና ለሊት ስታኙ በተለይ የሚበን ብናኝ ያለበት ሻሽ ባይሆን በጣም ተመራጭ ነው ለጸጉራችሁ ማለት ነው። እና ከዛ ስታበጥሩ ከላይ አይደለም ማበጠሪ ያለባችሁ መጀመሪያ ያለባችሁ እንደዚህ ከ ከስር ነው። ይሄ በጣም ነው የሚጠቅማችሁ። በነገራችን ላይ አንድ ነገር ይህን ነገር ተጠቀሙ ብቻ አይደለም ጸጉራችሁ እንዴት እንደምትይዙ ከዛ ቀስ እያላችሁ ወደ ላይ ትወጣላችሁ በተለይ ይሄ በውሃ እንትን እያላችሁ በዚህ በውህዱ እያራሳችሁ ከሆነ ጀመሪያ ቅባት ቀብታችሁ ከዚያ በውህዱ እያራሳችሁ ከሆነ ጸጉራችሁ አይያያዝባችሁም። ጸጉራችሁ በቃ አይነቃቀልም። እውነት ለመናገር እንደዚህ የሚመቸውን ስሬት የሚመቸውን ነገር የምታረጉለት ከሆነ ጸጉራችሁ እየተነቃቀለ አይመጣም። እንደገና ደግሞ ምንም ነገር መጨነቅ አያስፈልግም፣ ለምንም ነገር መጨነቅ። በተለይ ስደት ላይ ያላችሁ እህቶች ይሄ ስልክ እያያችሁ የምትጨናነቁበትን ነገር መተው አለባችሁ። ሁሉም ነገር እግዚአብሔር ያለው ነው የሚሆነው እ። በተጨናነቅን ምንም ሊሆን ነገር የለም። እንደምታዩት ተመልከቱ፣ ያያችሁ ግን ጸጉሬ ተበጥሯል፣ እንደምታዩት ነው እንደዚህ ቅባት ምናምን ስትቀቡ ጸጉራችሁን ለተወሰነ ሰዓት እረፍት ማድረግ አለበት፣ ጸጉሩና ቁጥብር ከመስራታችሁ በፊት እነዚህ አርጋችሁ ወይ ደግሞ ጥቅልል አርጋችሁ እረፍት ተሰጡታላችሁ ማለት ነው። ከዛ በኋላ ነው ወደ መስራት መሄድ ያለባችሁ። እሺ የዛሬ ቪዲዮ ይህን ይመስላል። በሌላ ጠቃሚ ቪዲዮ እንገናኛለን። እንግዲህ እንደምታዩት ጸጉሬን አይታችሁታል፣ እያችሁ በጣም ነው የሚያምረው። ጸጉር መንከባከድ እድሜ አይወስንም። ለምሳሌ እኔ አርባ አመት ሆኖኛል። ስለዚህ ጸጉሬ ተበላሸ፣ ጸጉሬ እንደዛ ነው ነው። እድሜ አይወስንም፣ የእናንተ አያያዝ ብቻ ነው የሚወስነው። እና ጸጉራችሁ መያዝ አለባችሁ። እውነት ምንም አይነት ፊት ሊኖራችሁ ይችላል፣ ግን ጸጉራችሁ ነው ክብር የሚያደርገው። ለምሳሌ በጣም ቆንጆ በጣም የምታምር ውብ ሴት ጸጉሯ ጭብርር ብሎ ሲታይ፣ እኔ ለራሴ ነው የምነግራችሁ፣ እኔ ደስ አይለኝም። በቃ የፈለገ ነገር የሚመጣ ደስ አይለኝም። ለምን? ይሄ እናንተን ዝህላልነት ነው እንጂ ለምሳሌ እኔ ፊቴን ላይ ልቀይር ይችላል። የኔ እግዚአብሔር ስጦታ ነው፣ ፈጣሪ እንደሰራኝ ነው አይደል? ምናልባት ጥርሴ ሊወልቅ ይችላል። ብዙ ነገሮች አሉ። ያው የተፈጥሮ አደጋም ብዙ ነገሮች ሊሆኑ ይችላሉ፣ ወይም ደግሞ እንዲሁ ተፈጥሮ ጥርሳችን የሆነ ነገር ሊሆን ይችላል። እሱን ልናስተካክል እንችላለን። ምናምን አደለም። ጸጉራችንን ቆርጠን ነው ያድጋል። ጸጉራችንን ከዚህ ማንሳት እንችላለን። ግን የሆነ ሰውነታችንን ቅርጽ ላይ መቀያየር የማንችለው ነገሮች፣ ብዙ ነገሮች አሉ። በእርግጥ በዓለም ላይ ብዙ እየሰማን ነው፣ ግን ያንን ማድረግ ያው እንግዲህ የሚያደረግ ሰው ሊያደረግ ይችላል። እንደኛ አይነት ነው አደለም፣ የምነግራችሁ ግን ፀጉራችሁን በመንከባከብ ጸጉራችሁ ላይ ለውጥ ማምጣት ትችላላችሁ። አይን ያልችልም ተፈጥሮ ነው የሚባል ነገር እኔ ጋር አይሰራም፣ አልቀበልም። ተፈጥሮ ነው ፊታችን፣ ሰውነታችን በቃ ምላ አካላታችን። ግን ፀጉር አሁን ላይ ተፈጥሮ ነው ብትሉ ሊቀበላችሁ አልችልም። ለምሳሌ ጥፍራችን በጣም ያድጋል። በዓለም ላይ በጣም ብዙ ሰዎች ሪከርድ ሰብረዋል ጥፍራቸውን አሳድገው። ጸጉር ማለት ጥፍር ነው። ስለዚህ እናንተ ትሬት ካደረጋችሁት እንትን ይላል ከታዋችሁ ደግሞ ተበጣጥሶ ይረግፋል ማለት ነው። ግን ሰውነታችሁ ይሞታል ማለት ለምሳሌ፣ ይሄ እጃችሁ ብስብስ እያለ እናንተ ስላለያዛችሁት ወይ ደግሞ እንደዛ የሚባል ነገር የለም አይደለ? ስለዚህ ይሄ አሁን እግዚአብሔር እንትን ያለን ነው። በእርግጥ ሁሉም ነገር እግዚአብሔር ስጦታ ነው ቢሆንም፣ ግን ይሄ ፀጉርና ጥፍር በጣም ይሄ በቃ ከፈጣሪ ጋር ብዙ ጊዜ ባታገናኙት ብዬ እንትን እላለሁ። ከእናንተ አያያዝ ነው። ጥፍራችንም አሁን ጥፍር ክልክል ስለሆነ አብዛኛውን ጊዜ በራሱ ያሳድጋል። ግን ጥፍር አሁን እንግዲህ በሴጣን ነው የሚመሰለው፣ ያው እዛ ውስጥ መግባት የለብንም ግን ያው የራሱ ፍላጎት ያለው ሰው ጥፍሩን ያሳድጋል፣ ያስቀጥላል። ግን ጥፍር አሁን እኛ ቆርጠን ነው የምንጥለው። እንደ ፀጉራችን ግን ማሳደግ እንችላለን። ያው ሌላው የፈለግኩትን ነገር ትረዱታላችሁ ብዬ ተስፋ አደርጋለሁ። ስለዚህ መንከባከብ አለባችሁ ነው ዋናው ትልቁ ፖይንት፣ መንከባከብ አለባችሁ ፀጉራችሁን ማሳደግ ወይም ደግሞ ማሳመር መንከባከብ እንዳለበት ደግሞ እንዲቀጥል ማድረግም ትችላላችሁ። የዛሬ ይህን ይመስላል። በጠቃሚ ቪዲዮ እስከምንገናኝ ብያላችሁ። በሰላማችሁ ይብዛልኝ። ባይ ባይ።